ሰላም ለእናንተ ይሁን ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ ተለቋል። እንግዲህ አባ ኖላዊ ተክዘው ቁጭ ብለው ያሉ፣ ሀና ድንገት ትመጣለች። አባ ኖላዊም እንዴት በዚህ ሰዓት ከተፍት ያለሽ? ሲሉ አናም አባዬ ታዲያ ምን መሄጃ ያለኝ ትላለች አባ ነው ለወይም ሀንዬ ሰሞኑን ግን ምን ሆነሻል ሲሏት ሃና ደግሞ ምን ሆንኩ ምን አየህብኝ ትለዋለች አባ ነው ለወይም ብቻ ልጅ የሆነ ነገር ያለ ይመስለኛል ይሏታል ሃናም እንዴት አባ ስትለው ምን ምን አለ ምንም የለም ትለዋለች አባ ነው ለወይም ባለፈው ያደላላ መቶ እንዲያ እንዲያ ያደላላ መጥቶ እንዲሁ ሊያወጣጣ ይፈልጎ ነበር። ምን ምን ሁኔታሽ ሊያምረኝ አልቻለም ይሏታል። ሀናም አባዬ አንተ አትጨነቅ ዝም ብለህ እኮ ነው ስትለው፣ አባ ነው ላይም አይ ልጅ መጨነቅ መጨነቅ ማ እንዴት ይቀራል። ዶክተሩን አገኘሽው እንዴ? ምናልባት እሱ ይሞታል ብሎሽ እንደሆነ እንደዚህ የምትጨነቂው ሲሏት፣ ሀናም ታማትባለች አባንላዊም አንድ ያለሽኝ አንቺ ነሽ፣ በእኔ ጉዳይ ከልክ በላይ የምትጨነቂው አንቺ ነሽ ሲሉ ሀና በንገጥ ሀና በአንተ ጉዳይ እኮ አይደለም የምጨነቀው ከአሴር ጋር ያላችሁ ሁኔታ ትንሽ ስለረበሸኝ ነው ትለዋለች። አባንላውም የሱን ነገር ተዩ አታንሽብኝ ይላታል። ከዛ አብረው ወደ ቤተ ክርስቲያን ይሄዳሉ። ከዛ ይሄ በዚህ እንዳለ ኤልያስ ወደ ታረቀኝ ቢሮ ይሄድና ሀና ተወኛለችኝ ሲለው፣ ታረቀኝም ምን ማለት ነው ሲለው፣ አትድረስብኝ ብላ አባረረችኝ ይለዋል። ታረቀኝም ለምን ሲለው፣ ባለፈው በተናገርኋት ነገር ተቀይማኝ ነዋ ይለዋል። ቆይ እኔ ስታውቀኝ ክፉ ነኝ እንዴ ይለዋለኝ። ታረቀኝም አይደለህም፣ ሀናም ክፉ ነህ አትልህም ይለዋለኝ። ኤልያስም እኔ ለጀሮ ያደረኩትን አንተና ጓደኛ ማድረግ የሚገባችሁ ነው አለችኝ እኮ እያለዋል። ኤልያስም በዚህ በጣም ተናዷል። እኔ ገንዘብ እያለኝ ጀሮን ለማስፈታት የሳሰው ነው ያስመሰለችው ይለዋለኝ። ታረቀኝም እሷ መቼ ጊዜ ሰጠችን መታሰሩን ሰምተን ሳንጨርስ አይደለ እንዴ የተፈተው ይለዋለ ለኤልያስ ኤልያስም አላቅም ታሬ ወይ ሀና ዝቅ አድርጋ እያየችኝ ነው ወይ ደግሞ ለራሴ ከሰጠውት ቦታ ዝቅ ብያለው ሲለው ታረቀኝ አንተና ሀና በአንተና በሀና መሀል አለመግባባት ተፈጥሮ ነው እንጂ አንተም አንተም ከክብር ዝቅ አላልህም እሷም አሳንስ አላሳየችህም። ሲለው ኤሊያስም እንደሷ አይመስለኝም ይመስለኛል፣ ሀና ፈጽሞ ሌላ ሰው ሆነብኛለች ይለዋል። ታረቀኝም ኤላ እንደሷ አትበል፣ ሀና መቼም አትለወጥም ሲል ይለዋለኝ እኔ የማውቃት ሀናኮ በፈገግታዋ ብርሃንን የምለግስ ሴት ነበረች ይለዋል። ታሬ ደግሞ አታካብድ ሀና ሴት ናት አይደለ? ይለዋል። ለማንኛውም ተረጋጋ ይለዋለኝ። ከዛ ታረቀኝና ከዛ ሀና ይገናኛሉ። ቀጥሯት ነበረ ከዛ ሀናም በሰላም ነው ላገኝሽ? ያልከኝ ትለዋለች። ታረቀኝም አዎ በሰላም ነው የፈለግኩሽ፣ ስለ ኤላ ላወራሽ ፈልጌ ነበር ሲል፣ ሀናም ስለ ኤላ ምን? ስራ መሄድ አለብኝ እሳቱም ትንሽ ረፍዷል፣ ትለዋለች። ታሪም ለነገሩ ያቺ ሰካራ ታረቀኝም እንግዲህ ለነገሩ ያቺ ሰካራም ሴትዮ ተጮህብሻለች ይላታል ሀናም ወይዘሮ ሚላት ነው እሷ ለእኔ እሷ ሰካራም ያል እሷን ነው ሰካራ የሚያልከው ስትለው አዎ ባልሆነ በሆነው ነው የምትለፈልፈው ሲላተኝ ሀናም ለአንተ እንጃ እንጂ ለእኔ በጣም ጥሩ ሰው ናትለዋለች ታሬም ኤልያስ አንቺ እንዳሰብሽው ሰው አይደለም፣ በጣም ትሁትና ንጹሕ የሆነ ሰው ነው ሲል ሀና ጓደኛ ስለሆነ ነው አይደል እንዲህ የምትለኝ ትለዋለች። ታረቀኝም በፍጹም ኤልያስ ጓደኛ ስለሆነ ሳይሆን በተፈጥሮ መልካም ሰው ነው። ሀናም የእሱ መልካምነት ለኔ ምን ያደርግልኛል ትለዋለች ታረቀኝም፣ ሌሊቱን ሙሉ ስለ አንቺ ሲጨነቅ ነው የሚያድረው። የመጣውት ኤልያስ ክፉ ሰው እንዳልሆነ እኔን ማሳያ አድርገሽ እኔን ማሳያ አድርጌ ላስረዳሽ ነው ይላታል። ሀና ምንድን ነው አንተን ማሳያ አድርገህ የምታስረዳኝ ስትለው ከረጅም ዓመታት በፊት እንደተዋወቁ ሰው እንደከደው እሱም ተስፋ ቆርጦ ሳለ ኤልያስ የሶስት ወር ቤት ክራይ ከፍሎ ወደ ስራ እንደመለሰው ይነግራታለኝ ከዛ ደግሞ ኤሊያስ ከራሱ ይልቅ ሰዎችን ከራሱ ይልቅ ሰዎችን እንደሚያስቀድም ይነግራታል። በተናገሹ ነገር በጣም ነው የተከፈው ይላታል። እኔ ከዚህ ለመድረሴ ኤሊያስ ነው ምክንያቱ ለራሱ አይሳካለት እንጂ ከብዙ ባለ ስኬት ሰዎች ጀርባ ያለ ነው ይላታለኝ ሀናም በጣም ጎድቻ አለው። በለኛ ትለዋለች። ታሪም ጀሮም ከእናንተ ጋር መቀራረብ የጀመረው በሱ ምክንያት ነው ይላታል። አናም እንዴት ስትለው እናንተ እንደመጣችሁ አካባቢ ኤልያስ ለጀሮ ገንዘብ ሲልክለት ነበረ። ጀሮ ከአባትሽ ጋር አብሮ የሚውል የነበረው በዚህ ምክንያት ነው ይላታል። አናም ምን ብላ በጣም ትደነግጣለች። አዎ እውነታው ይሄ ነው። ግን ጀሮ ክፉ ልጅ ነው ማለት ክፉ ልጅ ነው ማለት አይደለም። ለኤልያስ ደግሞ ያለ ስሙ ስም አትስጭው። አንቺ አመንሽም አላመንሽም እውነተው ይህ ነው ይላታለች። ከዚያ ኤልያስ ለታሬ አንዳንድ እቃዎችን ኤልያስ ከታረቀ ምሮ ይሄድና አንዳንድ እቃዎችን መግዛት አለብኝ፣ ወደ ደስ የመመለስ አለብኝ። የመጣሁት ሀናን ብዬ ነበረ እስከ ዛሬ ካላወቀችኝ ከዚህ በኋላ አታቀኝም እያለ ነበረ። ታረቀኝ እንግዲህ ሊያረጋጋው ቢሞክርም አሻፈረኝ ብሎ ሄዷለኝ። ከዛ ፍቅርና አሴር ይገናኛሉ። አባትሽ እንዴት ነው ይላታል። አለ እድሜ ለሱ ከአንተ ጋር አገናኘኝ። ይልቅ የደበረ ትመስላለ ትለዋለች። ጀሮም እባክሽ አልነበረኝም ሲል፣ ፍቅርም እኔ የምልህ ሀና ግን ምንህ ናት ስትለው፣ ጀሮ ማለት ለምን ጠየቅሽኝ? ይላታል። አዎ ሁኔታችሁ የሆነ ነገር ያለ ይመስላል፣ ትለዋለች። ጀሮ ምን አይነት ነገር ሲል፣ እሷም ምናልባት ፍቅር ምናምን ትለዋለች። እንዴት? ሲል እንደዚያ እንዴት እንደዚያ ልትቻልሽ ይላታል። ፍቅርም ስትገናኙ የማይባችሁ ነገር የማይባችሁ ነገር ፍቅር እንዳለ እርግጠኛ ነኝ ትላችኋለሁ። ስለ ፍቅር ትነግራቸዋለች በመካከላቸው ፍቅር የፍቅር ፍቅር እንዳላቸው ትነግረዋለች ከዛ አሴርም እርግጠኛ ሆነሽ እኮ ነው እያወራሽ ያለሽ፣ ወሲላት ፍቅርም፣ ያንተን ባላቅም በእሷ ስሜት ግን እርግጠኛ ሁኝ፣ እርግጠኛ ሁኝ እናገራለሁ። ያን የመታሰርክን ስነግራት እንዴት እንደ ተርበተበተች አትጠይቀኝ። በጣም በጣም ተንሰፈሰፈች ልትለዋለች። ጀሮም ደስ እያለው ነበረ። ጀሮም የምርሽን ነው? ይላታለኝ። አዎ፣ አንተ ግን ትወዳታለህ? ስትለው በጣም ነው የምወዳት፣ ግን እንዳልነግራት ፈረው ሲላት አንተ ወንድ አይደለህ እንዴ? ትለዋለች። ከዛ በጣም ነው የሚያስፈራው ይላታል። ከዛ ፍቅር ከን አባ ኖ ለቤት ትሄዳለች። አባ ስትመጣ ምን ነው ተክዘው ሀሳብ ውስጥ ነበሩ፣ ና ተክዘዋል። የጠፋው ልጆት አሁንም አልተገኘም እንዲ ስትላቸው አባ ኖ መገኘቱ ስንስ ተገኝቷል። ምን ዋጋ አለው መገኘት ሁሉ መመለስ አይደለም ሲሉ አባባ ማለት አልገባኝም፣ ስታብራሩልኝ ስትላቸው መገኘቱን ተገኝቶ ነበር ምን ያደርጋል መገኘት ሁሉ መገኘት ከሌለ መገኘት ከሌለበት ቦታ ነው የተገኘው ይሏታለኝ። ፍቅርም ግልጽ አድርጉልኝ ስትል፣ ተየኔን ተዩ የአንቺ ጉዳይ እንዴት ነው? ሲሉ የኔም አኮ አለቀ፣ የምፈልጋቸው ሰዎች አገኘሁ ና ችግር የተፈታ ስትል እንኳን ደስ አለች ልጅ እንኳን ደስ አለሽ የኔ ልጅ ይለዋታለኝ። እሷ እንዲህ እሷ ከዛ እንዲህ አይጨነቁ፣ መጠንከር ነው ያለበት የሚሻለውም፣ መጠንከር ነው ያለበት የሚሻለው ይሄ ይመስለኛል፣ ትላቸዋለች ከዛ አሴር ታረቀ ቢሮ ይሄድና እኔ እኮ ኤላን አግኝቸው ነበር ግን እንደ ዱሮ አይደለም ብሎ ይጠይቀዋለኝ። ከዛ በሀና ምክንያት እሱ ከደሴ የመጣው ለሀና ብሎ እንደሆነ ሲነግረው አሲር በጣም ይደነግጥ አለኝ። ከዛ እሱ በንዴት ቢሮውን ቢሮውን ትቶ ይወጣል። እንግዲህ ኤልያስም በንዴት ነው ቢሮውን ትቶ የወጣ። እንግዲህ ታረቀኝ በሁለታቸው መሀል እንዲሁም ምን አይነት ጣጣ ውስጥ ነው የገቡት፣ እንዲሁም ማንን ነው አበጀህ የሚለውስ እያለ ነበረም። እንግዲህ አሴር ሀናን ይወዳታል፣ ኤልያስም ከደስ የመጡ ለሀና ቢሆኑ፣ በዛ ላይ ደግሞ አሴር እንግዲህ አባ ነው ለው ቤት የድርሽ እንዳተስል አሉት። በዚህም በጣም አዝኗ ለኝ። ለዛሬ ይህን ይመስለን ነበር የነበረን ቆይታ።